ከጠላት ሊያድናቸው ሀያ ዓመት ሙሉ የቀብሮ ጉድጓድ ውስጥ የኖረላቸው ወጣትነታቸውን አሳልፈው የሰጧቸው የራሳቸው ጓደኞች ባዶ እግራቸውን ልብሳቸውን አስወልቀው ራቁታቸውን ወደ ጎረቤት ሀገር ላኳቸው። እኔ በግሌ ባለኝ ዕድሜ መቼ ነው በጣም የደነገጥከው ቀን መቼ ነው ያዘንከው ቀን ብሉን ጥቅምት አራት እንዴት በራሱ ወገን ላይ እንዲህ አይነት ጭካኔ ይፈጽማል እንዴት በጓደኞቻችን እንከዳለን እንዴት የራሳችን ወገኖች የራሳችን አብረውን የበሉ የጠጡ ሰዎች እንዴት በዛ ልክ ይጨፈጭፉናል ምናለ በጥይት ቢገሉን ነው የሚሉት የወታደሮችና ሽማግሌዎች እጅ ስጡን ነው ያሉን እጅ ስጡን ተከባችኋል ሌላ ቦታ ሁሉም ተመቷል እናንተ ነው የቀራችሁ ልዩ ኃይልና ሚሊሻው እናንተን ይጨርሳል። ስለዚህ እጅ ስጡ ይኖናሉት። እጅ ስጡ ሲባል መጨረሻ ላይ እጅማ አንሰጥም ማለቅ ሆነ ማለቅ። እዚህ እናልቃለን እንጂ እጅ አንሰጥም ናል እነዚህ ሰዎች። በተለይ በተለይ ደግሞ እኛ ጋር የነበሩ የታረዱ እኮ አሉ። ይህን ስናገር እውነት በጥይት ይግደሉ ምንም አይደለም ምንም አይደለም። እኔ ስማቸውን መጥራት እችላለሁ። በሳንጃ ታርዳዋን አንገታቸው፣ ሴት ወታደሮች ተኩሶ መግደል ሳያንሰው ያንን የኢትዮጵያ መከላከያ ሰራዊት የሚያደርገው ነገር ጠፍቶት የጭካኔ ገደብ ቢያጣ መንገድ ላይ አስተኝቶ ሲኖ ትራክ ነዳባቸው። ሴት እህቶቻችንን ጡታቸውን ተቆረጡ። በተኙበት አጋድመው በማጅራታቸውና በአንገታቸው አረዷቸው። ሴት እናት ነች፣ አገር ነች፣ ሴት ይሄት ነች፣ ሁሉ ነገር ነች። ግን ጡት አይቆረጥ። ጨለም ሲል አንድ ሰዓት ተኩል ላይ ነው ሲኖ ትራክ ከኋላችን መጣ። ከዛ ከፍለቢ ቶክስ ጀመሩብን፣ ቶክስ ጀመሩ። እንዳንመታ ብለው ሁላችን ማሪ ላይ ተኛ፣ ሲኖትራኩ እንዳለ እየጨፈለቀ ይሄ ነው ግን ስንት ዓመት ሙሉ እነሱ ጋር እንወረን፣ ቀን እያጨን ውለን፣ ቀንም በጣም እያባረርን ውለን እዛ ጭንቅላታቸው እንደ ጥይት እየጨው ቢሞቱ ልጆች በጣም ነው የተዘመን። እኔም ቢሞት ይሻለኝ ነበር ከጓደኞቼ ጋር። ራስህ የራስህን ዘበኛ፣ የራስህን ጠባቂ፣ የራስህን ዋርድያ ከገደልከው በኋላ ከጀርባው ካረድከው በኋላ ዘበኛውን ከገደልክ በኋላ ጠላት መጥቶ በጀርባህ አይደለም በአንገትህ አይደለም በደንደስህ ለምን አያርደህም? ጠባቂህን የገደልከው አንተ መስለኝ። ሰላም ለእናንተ ይሁን፣ የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ከመሆን መልቲሚዲያ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 የምንዘክርበት ፕሮግራም ይዤላችሁ መጥቻለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንዲሁም በሱፐር ቻት እና በሱፐር ስቲከርም ድጋፍ ልታደርጉ እንደምትችሉ እያስታወስኩኝ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ የተከበራችሁ ተመልካቾቻችን አንድ ማስታወስ የምፈልገው ነገር ይሄ የሰሜን ዕዝ ጥቃት ላይ የተፈጸመው ዝክረ ሰሜን ዕዝ የሚለው ፕሮግራም ጥቅምት 24 ላይ የሚከበር እንደሆነ ይታወቃል። እኛም በትላንትናው ዕለት ማለትም ጥቅምት 24 ለማስተላለፍ ፕሮግራም ይዘንለት የነበረ ቢሆንም ነገር ግን በወቅታዊ ጉዳዮች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በምዕመናኖቿ ላይ የተፈጸመው ግድያ በምስራቅ አርሲ ዞን ማለት ነው እዛ አካባቢ ባለው ጉዳይ ላይ ትኩረት አድርገን ስለነበረ ነው ይሄ ፕሮግራም የዘገየው። ስለዚህ በእለቱ ስላልቀረበ አስቀድሜ ይቅርታ መጠየቅ እፈልጋለሁ። እንግዲህ የሰሜን ዕዝ ሰራዊት ጥቅምት 24 2013 ዓ.ም በትግራይ ክልል ውስጥ በነበረው አሁንም እያሸበረ ባለው ህወሓት በሚባለው አሸባሪ ቡድን ማለት ነው በነበረው የዘረኝነት ጥላቻ ወይም ደግሞ ኢትዮጵያን የማፈራረስ ህልም ተነሳስቶ በኢትዮጵያ ዳር ድንበር ላይ ሆኖ የትግራይን ህዝብና የኢትዮጵያን ህዝብ ሰላም ሲያስከብርና ሲያስጠብቅ የነበረ እድሜ ልኩን ከቀብሮ ጉድጓድ ሳይወጣ ለ20 ዓመታት ያክል የሻዕቢያን ሰራዊት ከሻዕቢያ በኩል የሚመጣውን ጥቃት በዛ በኩል በሰሜኑ በኩል የሚመጣውን ጥቃት ሲከላከልና ሲጠብቅ የነበረው የሰሜን ዕዝ መከላከያ ሰራዊት አባላት ያ ሁሉ የሰራው ለሀያ ዓመታት ያክል የከፈሉት ዋጋ ተዘንግቶ ለትግራይ ህዝብ የዋሉት ውለታ ተረስቶ ለትግራይ ህዝብ ትምህርት ቤቶችና ጤና ጣቢያን ሲሰራ የኖረው የትግራይን ገበሬዎች እርሻ እያረመ አዝመራ እየሰበሰበ አንበጣ እያባረረ የትግራይን ልማትና ሰላም ለማፋጠን ሌት ተቀን ሲተጋ የነበረው ያ ሁሉ ውለታ ተዘንግቶ የኢትዮጵያን የማፍረስ ህልም ሰንቆ የትግራይ ነጻ አውጪ ግንባር ተብሎ የኢትዮጵያ ስልጣን ላይ የኖረው አሸባሪው የህወሀት ቡድን በነበረው ጽንፈኝነትና በነበረው የተሳሳተ ግምት የኢትዮጵያን መንግስት አሸንፌ ተመልሼ ወደ ስልጣን ይመጣለሁ በሚል የተሳሳተ ግምት የራሱ ሰራዊት ላይ ራሱን እና ህዝቡን ከጠላት ሲጠብቅ የነበረው የኢትዮጵያ መከላከያ ሰራዊት ላይ ሰይፍ መዞ የኢትዮጵያ መከላከያ ሰራዊት ጠላትን እየጠበቀ ፊቱን ወደ ጠላት አዙሮ በነበረበት ከጀርባው በራሱ ወገኖች እና በራሱ ጓዶች የታረደበት በኢትዮጵያ ታሪክ ውስጥ ጥቁር ጠባሳ ጥሎ ያለፈበት ታሪካችንን ሁሉ ስናስታውስ በኢትዮጵያ ታሪክ ውስጥ ሲወሳ ሁላችንንም አንገት የሚያስደፋና የሚያሳፍር ታሪክ የተጻፈበት አሰቃቂ እና አሳዛኝ ጥቃት ነበር። የኢትዮጵያ መከላከያ ሰራዊት ያኔ ሰሜን ዕዝ በተኛበት ሲታረድ የዛን ዕለት ሙሉውን ቀን በትግራይ ክልል ተከስቶ የነበረው የአንበጣ መንጋ የገበሬውን ማሳ እና አዝመራ እያጠፋ ስለሆነ ያንን ማባረር አለብኝ ብሎ በትግራይ ገበሬዎች እርሻና ማሳ ውስጥ እየተዘዋወረ አንበጣ ሲያባረር ነበር የዋለው ጥቅምት 24 ቀን ማለት ነው ሙሉ ቀኑን አንበጣ ሲያባረር የዋለው የትግራይን አዝመራ ሲሰበስብ እና የትግራይን ገበሬ እርሻ ከአንበጣ መንጋ ሲከላከል የዋለው ያ የኢትዮጵያ መከላከያ ሰራዊት ከአንበጣ ማባረር ተልዕኮ ተመልሶ መጥቶ ገና ካምፑ ገብቶ ደክሞት ገና ከማረፉ በተኛበት ከሌሊቱ አምስት ሰዓት ላይ አድማ የመቱ ኢትዮጵያዊነታቸውን የካዱ ኢትዮጵያን ለማፈራረስ የማሉት የህወሓት ሚሊሻ እና ታጣቂዎች የራሳቸው ጓዶች፣ አብረዋቸው የበሉት አብረዋቸው የጠጡት ጓደኞቻቸው ከድተዋቸው በተኙበት ታረዱ። የኢትዮጵያ መከላከያ ሰራዊት አባላት እና ያቀን በኢትዮጵያ ታሪክ ውስጥ ጥቁር ታሪክ ጥሎ የማይታለፍ ወይም የማይረሳ የማይዘነጋ ታሪክ እንዲሆን ነገር ግን እንዳይደገም፣ መቼ ማንረሳውም ነገር ግን አይደገምም በሚል መሪ ቃል በመከላከያ ሰራዊትም በትልቁ የኢትዮጵያ መከላከያ ሰራዊት ተቋም፣ እንዲሁም በተለያዩ በሚመለከታቸው ተቋማት እና በመላው ኢትዮጵያውያን ልብ ውስጥ እየተዘከሩና እየታሰቡ የዋሉበት ቀን ነበር። ከዚሁ ጋር ተያይዞ ፊልድ ማርሻል ብርሃኑ ጁላ የእለቱን የሰሜን እዝ የታሰበበትን እና የተዘከረበትን እለት በዛን እለት ባስተላለፉት መልእክት በህይወቴ አንገት የደፋሁበትና ያዘንኩበት ቀን ያኔ ነበር ይላሉ። መቼም አንረሳው፣ ሁልጊዜ የምናስታውሰው የምናከብረው ደግሞ እንዳይደገም ነው። እኔ በግሌ ባለኝ እድሜ መቼ ነው በጣም የደነገጥከው ቀን? መቼ ነው ያዘንከው ቀን ብሉን፣ ጥቅምት አራት ነው። ከጥቅምት አራት በላይ የደነገጥኩበት ያዘንኩበት አንገት የደፋውበት ቀን የለም። ደሞ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 መሰዋዕት፣ መቁሰል፣ መድማት፣ መሞት እና ማለፍ የኢትዮጵያ መከላከያ ሰራዊት ለሀገሩ ለመሞት፣ ለባንዲራው ለመሞት የሀገሩን ዳር ድንበር በሱ መስዋዕትነት ለማስከበር በራሱ ፈቃደኝነት መስዋዕቱ ነው። ህዝቡን ለማዳን እና የሀገርን ሉዓላዊነት ለማስከበር የወጣ ወታደር እስከሆነ ድረስ መስዋዕትና ሞት ብርቅ ላይሆን ይችላል የኢትዮጵያ መከላከያ ሰራዊት። ነገር ግን ፊልድ ማርሻሉ እንደሚሉት በራሳችን ጓዶች፣ በራሳችን ጓደኞች፣ በገዛ ወገኖቻችን መከዳታችን በጣም የሚያሳዝነውና የሚያሳፍረው በየትም ዓለም ላይ ተደርጎ አያውቅም። ህዝብንና ሀገርን የሚያድንን የሰራዊት አባል ከጀርባው አርዶ ከዛ በኋላ ያንን ሀገር እመራለሁ ብሎ ሊያስብ የሚችል ምንም አይነት ጥያቄ የሚያነሳ አካል ያንን ሊያደርግ እንደማይችል ፊልድ ማርሻል ብርሃኑ ጁላ አስረግጠው ነው የተናገሩት። እሳቸው እንዳሉትም እጅግ በጣም የሚያሳዝን ባነሳነው ቁጥር ባስታወስነው ቁጥር የሚያሳዝንና ልብ የሚያደማ መጨም ቢሆን ከጭንቅላት የማይጠፋ ጥቁር ጠባሳ እንደሆነ ከዚህም በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ ሲናገሩ የሰማ ነው ንግግር ነበር። ሰሜን ህዝብ አልተጠቀም፣ ተዋረደ። ሴቶች እኮ አሁን በወንድ የተደፈሩት የእኛ ወታደሮች ግን በሳንጃ ተደፍረዋል። ስለነሱ የሚያነሳሰው የለም። በየከተማው ተጨፍጭፈው በመኪና ሲረገጡ ማንም ስለነሱ ያነሳሰው የለም። እንዴት ነው በአንድ አይን ስለ ሰው ልጅ የምታየው፣ በሌላ አይን ግን ደንታ ይደል አላቀ የማይካድራ ጭፍጨፋ ኦርጋናይዝድ የሆነ ኃይል በገዛ አገራቸው ዜጎች ሸቅለው የሚኖሩ ዜጎች ጨፍጭፎ ያው የሚታወቅ ነው። ሁሉም ያየው ጉዳይ ነው። ማንም ሰው ደንታው አደለም። የማይካድራው ሰው አደለም። ችግር የለውም ባይነገርም፣ ዋናው አሁን ያለው ብቻ በደል ነው። ማይካድራ የተጨፈጨፈው ጭፍጨፋ እስካሁን የትም ቦታ ላይ በዛ ልክ ኢትዮጵያ ውስጥ አልተደረገም። አሁን ባለው ኦፕሬሽን አልተደረገም፣ ግን ተረስቷል። ማይካድራ ትዝም አይላቸው። የሰሜን ዕዝ ያኔ ታረደ። ተጠቃ ሳይሆን ተዋረደ ነው የሚባለው። ክብሩ ተዋረደ። በባዶ እግሩ አባረሩት። በገዛ ሀገሩ ላይ ከጠላት ሲጠብቃቸው የነበሩት ከጠላት ሊያድናቸው ሀያ ዓመት ሙሉ የቀበሮ ጉድጓድ ውስጥ የኖረላቸው ወጣትነታቸውን አሳልፈው የሰጧቸው የራሳቸው ጓደኞች ባዶ እግራቸውን ልብሳቸውን አስወልቀው ራቁታቸውን ወደ ጎረቤት ሀገር ላኳቸው። ይሄ በየትም ዓለም ተደርጎ የማያውቅ በየትኛውም ሀገር ታይቶ የማይታወቅ በእኛም ሀገር ድጋሚ ሊፈጸም የማይገባውና ሊፈጸምም የማይችል ጥቁር ጠባሳ ሆኖ ግን በታሪካችን የተቀመጠ ህወሓትን ባስታወስን ቁጥር መከላከያ ሰራዊትን ባስታወስን ቁጥር የማንረሳው የመስዋዕትነትና የድል፣ ሀገርን የማዳን፣ ለሀገር ቁርጠኛ የመሆን እና ደግሞ የባንዳነትን ልክ ያየንባቸው ሁለት ተቃራኒ ስሜቶች የሚስተዋሉበት ቀን ነበረ። በዛን ጊዜ በሰሜን ዕዝ ጥቃት ደርሶባቸው ነገር ግን ከተጨፈጨፉት ወታደሮች መካከል በተአምር ተርፈው በተአምርና በፈጸሙት ጀብድ በህወሃት ታጣቂዎች ላይ እየተዋጉ ከተከበቡበት ከበባ ያመለጡ የመከላከያ ሰራዊት አባላት ያኔ የነበረውን ጉዳይ ያኔ የነበረውን የህወሃት ሴራና ደባ፣ እንዴት ሰራዊቱን ከጀርባው እንዳረዱት ከሞት የተረፉት እነዛ ጀግኖች የመከላከያ ሰራዊት አባላት እንዲህ ነበር የሚያስታውሱት። ከሁሉ አቅጣጫ መስመር ተቋርጧል። እኛ ብቻችን ቀረን። ብቻችን ስቀር ምን ማድረግ እንዳለብን ያው ሁኔታው አልተመቼንም ከዛ በኋላ ማድረግ ያለብን መድፍን ኤልሼፍ ሰርተን 0 ዲግሪ ሰርተን መድፍ ለቀጥታ ተኩስ ማዘጋጀት ብቻ ነው። ተወየው ወሰን ነው ደረጃ ማድረስ አለብን የሚለውን አልተነጋገርን። አሁን በሆነ ምሽጉ ምሽጉ እንዲይዝ ከምሽግ ውጭ ያሉ ሰዎች በየአቅጣጫ ያለውን ቦታ ላይ ሆኖ ጥቆማ እንዲሰጠን አድርገን ቀጥታ ተኩስ ተዘጋጅተን ቁጭ ያልነው ቁጭ ያልንበት ቦታ ላይ በ27 ይመስለኛል። ከታቦት በዓል ነው ብሎ የሚመጡ ሽማግሌዎች መጡና ቄሶችና ሽማግሌዎች እጅ ስጡን ነው ያሉን። እጅ ስጡን፣ ተከባችኋል፣ ሌላ ቦታ ሁሉም ተመቷል፣ እናንተ ነው የቀራችሁ፣ ልዩ ሀይልና ሚሊሻው እናንተን ይጨርሳል። ስለዚህ እጅ ስጡ ነው ያሉት። እጅ ስጡ ሲባል መጨረሻ ላይ እጅማ አንሰጥም ማለቅ ሆነ ማለቅ፣ እዚህ እናልቃለን እንጂ እጅ አንሰጥምናል ነው የትግራይ ተወላጅ የሆኑ የመከላከያ ሰራዊቱን አባላት በራሳቸው ጓደኞች የሌላ ክልል የሌላ ብሔር ተወላጆች ናቸው ባሏቸው ወታደሮች ላይ እንዲያመፁና እንዲያድሙ ከዚያም በተኙበትና ባላሰቡት ባልጠረጠሩት ጊዜ እንዲጠቁ እና እንዲታረዱ የራሳቸውን የትግራይ ተወላጅ የሆኑ ወታደሮችን ከውስጥ አንድ ለአምስት ባሉት አደረጃጀት እያደራጁ ሲዘጋጁላቸው እና ሊያጠምዷቸው ሊገሏቸው እያሴሩና እያደቡ እንደነበረ በዚህ ደረጃ ነው የሚናገሩት። ነገር ግን ምንም አይነት አድማ ቢመጣ ወደ መጨረሻ ላይ ሲደርስ ሰራዊቱ እሳቸው ይሄ የመከላከያ ሰራዊት አባል ሲናገሩ እንደሰማችኋቸው እጅ መስጠት የሚባል ነገር የለም። በምንችለው ሁሉ እየተታኮስን ቀጥታ ተኩስ እየገጠምን የሚሞተው እየሞተ ሁላችንም እስከምንሰዋ ድረስ ከዚህ ከበባ ለማምለጥ ለህወሀት ሚኒሻ እና ታጣቂዎች እጅ ላለመስጠት፣ ለካሃዲው ቡድን ምርኮኛ ሆኖ እጁ ውስጥ ላለመግባት ሁላችንም ቆርጠን ለመሞት እየተዋጋን ለመውደቅ እየገደልን ለማለፍ ወሰነን ነበር። ወደ መጨረሻዋ ሰዓት የደረስ ነው ይላሉ። ይሄ የመከላከያ ሰራዊት አባል ከነዚሁ ከሞት ከተረፉ የሰራዊቱ አባላት መካከል አንዱ የሰሜን ዕዝ አባል የነበሩት ወታደር እንዲህ ነው የሚሉት። የሀያ ዓመት አመት ወጣት ሆኜ ነው ትግራይ የመጣሁት። የሰሜን ዕዝ አባል ሆኜ የተመደብኩት እና የትግራይ ሰራዊትን የትግራይን ህዝብና የኢትዮጵያን ዳር ድንበር ለማስከበር ወደ ቀብሮ ጉድጓድ ገብቼ መኖር የጀመርኩት የሀያ ዓመት ወጣት እያለው ጀምሬ ነው ይላሉ። ዘግናኝ ነው። በምን እንደምገልጸው አላውቅም። የሆነ ሰው እንዲህ ስንናገር ሊያቀለው የሚችለው ይሆናል እውነት የማይመስል ኖር እንደሚችል አስባለኝ እርግጠኛ ነኝ። ግን የነበርን ሰዎች ግን እናውቀዋለን። እንዴት እነሱ ወጉናን ብለን እናስባለን። በእርግጠኝነት ሀያ ዓመት ሙሉ እዚህ ኖረን እኔ ሀያ ዓመት ከኖርኩ ሰዎች እዚህ ነኝ አንዱ የትም ቦታ ያልኩ የሀያ ዓመት ወጣቱ ነው ትግራይ ላይ የገባ እውነት የለ መናገር ማለት ግን መልሰው ግን መውጋት ብቻ አይደለም። ቢገሉም በጥይት ጥሩ ነው። እንዴት እኔ አንዳንዴ ኢትዮጵያን በመሆናችንም እጠራጠራለሁ። እነዚህ ሰዎች በተለይ በተለይ ደግሞ እኛ ጋር የነበሩ የታረዱ እኮ አሉ። ይህን ስናገር እውነት በጥይት ይግደሉ ምንም አይደለም፣ ምንም አይደሉ። እኔ ስማቸውን መጥራት እችላለሁ። በሳንጃ ታርዳውን አንገታቸው ሴት ወታደሮች። እንዴት በራሱ ወገን ላይ እንዲህ አይነት ጭካኔ ይፈጽማል? እንዴት በጓደኞቻችን እንከዳለን? እንዴት የራሳችን ወገኖች የራሳችን አብረውን የበሉ የጠጡ ሰዎች እንዴት በዛ ልክ ይጨፈጭፉናል? ምናለ በጥይት ቢገሉ እንደሚሉት ወታደር ተኩሶ መግደል አይደለም፣ ታርደናል። ሴቶች ወታደሮች ጥቷቸው ተቆርጧል። በሳንጃ የታረዱ ሴት ወታደሮች አሉ ይላሉ። ሴት ወታደር ላይ ያውም ሴት ልጅ ላይ በዛ ላይ ወታደሩና ሀገሯን ለሀገሯ መስዋዕት ለመሆን የወጣች ምንም በደል የሌለባት የትግራይን ህዝብና የኢትዮጵያን ዳር ድንበር ስትጠብቅ የኖረች የኢትዮጵያ ወታደር ላይ በሳንጃ አጋድመው አርደዋቸዋል ህወሀቶች። እና ከሞታቸው በላይ የኢትዮጵያ መከላከያ ሰራዊት አባላትን ያስቆጫቸውና የሞራል ውድቀት ከፍተኛውን የስነልቦና ጥቃት ያደረሰባቸው በራሳቸው ጓደኞች እና በህወሀት ሚኒሻ እጅ ስጡ መባላቸው ነው። አንተን ከጠላት ሲጠብቅ የነበረ ህዝብንና ሀገርን ከጠላት እየጠበቀ በቀብሮ ጉድጓድ ውስጥ ሲኖር የነበረ እኔ ነኝ ያለ የውጭ ጠላት የማይደፍረውን ያንን ፈርጣማ ክንድ ያለውን የኢትዮጵያ መከላከያ ሰራዊት አባል ከጎኑ ተነስተህ እጅ ስጥ ስትለው ምን ያክል ውርደት እንደሆነ ሰራዊቱ በዚህ መልኩ ነበር የሚገልጸው። እና ይሄ ብቻ አይደለም፣ ይሄ ብቻ አይደለም እነዚህ ሁለት ወታደሮች የተናገሩት ግፍና በደል ብቻ አይደለም። ሴት ወታደሮች አሉ፣ በዛን ሰዓት ግፍ የተፈጸመባቸው። በዛን ሰዓት ያንን ሰራዊት ከኤርትራ ድንበር መልሰው እየመሩ ህወሓትን ያሸነፉት ጀነራል ባጫ ደበሌ ስለዛን ጊዜው ሲያስታውሱና ምን እንደሚሉና በዛን ሰዓት የተረፉት ሴት ወታደሮችና በሲኖ ትራክ ወያኔ ወታደሩ ላይ እንዴት አይነት ግፍና ጭካኔ እንደፈጸመ የሚያስታውሱን ሁለት ወታደሮች ከጀነራል ባጫ ጋር አንድ ላይ ልጋብዛችሁና ተመልሼ ይመጣል። ሴት እናት ነች፣ አገር ነች፣ ሴት ይሄት ነች፣ ሁሉ ነገር ነች። ጨለም ሲል አንድ ሰዓት ተኩል ላይ ነው። ሲኖትራክ ከኋላችን መጣ። ከዛ ከፊት ለፊት ቶክስ ጀመሩብን። ቶክስ ሲጀምሩ እንዳንመታ ብለን ሁላችን መሬት ላይ ተኛን። ሲኖትራኩ እንዳለ እየጨፈለቀ ስንት አመት ሙሉ እነሱ ጋር ኖርን። ቀን እያጨን ውለን፣ ቀንም በጣም እያባረርን ውለን ጭንቅላታቸው ጥይት እየጮህ የሚሞቱ ልጆች፣ በጣም ነው የተሰማኝ። እኔም ቢሞት ይሻለኝ ነበር ከጓደኞቼ ጋር። ሬሳቸውን፣ ልብሳቸውን አውልቀው ራቁታቸውን ፀሐይ ላይ አሰጡ። እስከዛሬ ድረስ ሬሳቸው አልተቀበረም። ሬሳቸው እዛው ፈንድቶ የአራዊትና የምንድን ነው የአሞራና የጂፕስ ሳይ ነው የሆነው። ይህን ሁሉ ግፍና በደል የፈጸመው የወያኔ ሰራዊት ይህን ሁሉ ጭካኔ በሰራዊቱ ላይ ያሳደረው የህወሓት አንጃ እና ጁንታ የሚባለው አሸባሪው እና ገንጣይ ተገንጣይ ቡድን በዚህ ደረጃ መግደል ሳይበቃው ተኩሶ መግደል ሳያንሰው ያንን የኢትዮጵያ መከላከያ ሰራዊት የሚያደርገው ነገር ጠፍቶት የጭካኔ ገደብ ቢያጣ መንገድ ላይ አስተኝቶ ሲኖ ትራክ ነዳባቸው። ሴት እህቶቻችንን ጡታቸውን ተቆረጡ በተኙበት አጋድመው በማጅራታቸውና ባንገታቸው አረዷቸው። የራሳቸው ኢትዮጵያዊ ናቸው ብለን የምናምናቸው ጓዶቻችን ናቸው ብለው በዱር በገደል አብረዋቸው የኖሩት ወታደሮች እነዚህን የመከላከያ ሰራዊት አባላት በዚህ ደረጃ ጨፈጨፏቸው። ከዚያ በኋላ የኢትዮጵያ መከላከያ ሰራዊት የአጸፋ እርምጃ ሲወስድ የራሱን ሰራዊት አጥቅቶ ድንበር ላይ ወደ ጠላት ፊቱን አዝሮ የነበረ ሰራዊት ከጀርባው ገሎ ከዛ በኋላ ጠላት ገባብኝ አለ። የኤርትራ ሰራዊት መጥቶ ወረረኝ አለ። እንደዚህ አይነት ፓራዶክስ፣ እንደዚህ አይነት ተቃርኖ በዚህ ምድር ላይ የተፈጸመ አይመስለኝም። የተከበራችሁ የኢትዮጵያ ብሔር ብሔረሰቦችና ህዝቦች፣ በአሁኑ ጊዜ መከላከያና የኤርትራ ሰራዊት የጋራ ግንባር ፈጥረው የትግራይን ህዝብ እየወረሩ እንደሚገኝ ባለፈውን ገለጨ ነበር። የኤርትራ ሰራዊት ከትናንት ጀምሮ ደግሞ ከአስራ ስድስት ክፍለ ጦሮች በላይ አሰልፎ በሁሉም ግንባሮች ወረራ እያካሄደ ይገኛል። ይህ ሰራዊት ጥረ ህዝብ መሆኑ በትግራይ ህዝብ ስለሚታወቅ ህዝቡ እየሸሸ ነው ያለው። ይህ ሰራዊት ወደ ደርግ ሰራዊት ተቀይሯል። ያሳዝናል፣ ያሳፍራል። የነበረው አኩሪ ታሪክ አክትመዋል። አምባገነን መሪዎች አሁን አገልጋይ ወደ መሆን ተቀይሯል። ሁሉም አመራሩም የሰራዊት አባልም ተጠያቄ ተጠያቂ ነው። የሀገር ማፈሪያ ሆናችኋል። የውጭ ወራሪ ባለበት ጊዜ የሚሆን በሌለበት አገርን ማዳን ህዝብን መጠበቅ ሲገባ ከውጭ ወራሪ ተዳ ተዳብሎ የትግራይ ህዝብን መውረር የክደት ክህደት ነው። አንተ የሆነ ግብህ ላይ ያስቀመጥከው ግብህን የሚጠብቅ ቤተሰብህን የሚጠብቅ ዋርድያ ወይም ደግሞ ዘበኛ ሊኖርህ ይችላል። ጠባቂ ሊኖርህ ይችላል። አንተን ነው የሚጠብቀው በር ላይ ቆሞ ከውጭ ጠላት እንዳይገባ። ያንን ቤተሰብና ያንን የአንተን ፋሚሊና የአንተን ቤት ነው የሚጠብቀው። ጥበቃ፣ ዘበኛ ቦታ ላይ ያለው ሰው እራስህ የራስህን ዘበኛ የራስህን ጠባቂ የራስህን ዋርድያ ከገደልክ በኋላ ከጀርባው ካረድከው በኋላ ዘበኛውን ከገደልክ በኋላ ጠላት መጥቶ በጀርባህ አይደለም ባንገትህ አይደለም በደንደስህ። ለምን አርደህ ጠባቂህን የገደልከው? አንተ መስለኝ 20 አመት ሙሉ የቀበሮ ጉድጓድ ውስጥ ተቀምጦ ትግራይና ኢትዮጵያን ከጠላት ሲከላከል የነበረው መከላከያ ሰራዊት በተኛበት ያረድከው አንተ መስለኝ። በሲኖ ትራክ የሄድክበት አንተ መስለኝ። እንኳን አይደለም ሻእቢያ እኔንኝ ያለ ሌላ ጠላት መጥቶ ለምን አይወርህም? ከዛ በኋላ ማን ነው የሚጠየቀው? ጠባቂውን የገደለው ማን ነው? በዚህ ደረጃ ነበር ፓራዶክስ የሚያወራው። ደብረጽዮን የኢትዮጵያ ሰራዊት ምንድን ነው አለ። የኢትዮጵያ ሰራዊት ከዚህ በኋላ ለኛ ጠላት ነው፣ ወራሪ ነው። እንደዚህ ነበር ሲያወራ የነበረው። የሚያሳዝነው ነገር እጅግ በጣም የሚያሳዝነው ነገር ያኔ ጠላት መጣብኝ ዳር ድንበራችን ደፍሮ ሻዕቢያ የሚባለው ወራሪ መጣና ትግራይን ወረረ፣ የትግራይን ህዝብ ደፈረ፣ ትግራይን ዘረፈ፣ ጄኖሳይድ ፈጸመብኝ ሲለው የነበረውን የሻዕቢያን ሰራዊት ዛሬ ተመልሶ አዳኝ ነው ብሎ ጉልበት ይስማል። እኔ አሁን የነ ደብረ ጽዮን ጭንቅላት ደህና ነው ጤነኛ ነው የሚያስብ ጭንቅላት ነው ያላቸው የሚለይ ሰው ካለ፣ ጤነኛ ጭንቅላት ማለት ምን ማለት ነው? ያኔ አንድ ሚሊዮን የትግራይ ወጣቶችን በማያገባቸውና በማይገባቸውና በማይገባቸው ጦርነት ውስጥ ገብተው እንዲሰዉ ያደረጉት እነዚያ ባህላዊ ጀነራሎች የተሰዋው አንድ ሚሊዮን አንድ ሚሊዮን የትግራይ ወጣት ሳይበቃቸው ያኔ የጨፈጨፉት የሰሜን ዕዝ ሰራዊት ሳይበቃቸው ያኔ ሀገርና ህዝብን የካዱት ሳይበቃቸው ኢትዮጵያን ለማፈራረስ የወጠኑት ሴራና ተንኮል 27 ዓመት ሙሉ ኢትዮጵያ ላይ የፈጸሙት ግፍና በደል ሳይበቃቸው እንደገና ዛሬም ሌላ የጦርነት ነጋሪት እየጎሰሙ ይሰማሉ። እነ ጀነራል መግቤ ዛሬም እጅ ብንሰጥ እንኳን አይምሩንም ይላሉ እና ጄኖሳይድ ፈጽሞብናል ከሚሉት ከኢሳያስ ጋር አንድ ላይ ሆነው ዛሬም ሌላ ጦርነት፣ ዛሬም ሌላ አንድ ሚሊዮን የትግራይ ወጣት ለመገበር እየተዘጋጁ ይገኛሉ። ምንም እንኳን ዛሬ ቀኑ 2013 ባይሆንም አሁን ዛሬ ብዙ የበራላቸው አይናቸው የተገለጠ ነገሩ የገባቸው ነጻነትና ለውጥ የፈለጉ የትግራይ ወጣቶች እና የትግራይ ህዝብ ቢኖር፣ ዛሬም ግን እነዚህ ሰዎች የሚሰዋላቸው ቢያገኙ ለመስዋዕት ለማቅረብ የትግራይን ህዝብ ለእርድ እያቀረቡ እነሱ ዙፋን ላይ ለመቀመጥ ወደ ኋላ የማይሉ ሰዎች እንደሆኑ ዛሬም ነ ጀነራል ምግቤ አረጋግጠው የተናገሩ ነው። እና በአጠቃላይ እነዚህ ሰዎች በዚህ ደረጃ መስዋዕትነት ካስከፈሉም በኋላ ኢትዮጵያን ለማፈራረስ ለሰላሳ ዓመት አመት ሲሸረብ የነበረው የተንኮልና የሴራ ምንድነው ክሩ ተመዞ ጫፉ ተገኝቶ ሰሜን ዕዝ ላይ በተፈጸመው ጥቃት አማካኝነት የሰሜን ዕዝ ሰራዊት በፈጸመው መስዋዕትነት እና ተጋድሎ እንዲሁም በመላው ኢትዮጵያውያንና በኢትዮጵያ መከላከያ ሰራዊት አባላት ደምና አጥንት ተቆጥሮ የኢትዮጵያ የመፍረስ አደጋ ለአንዴና ለመጨረሻ ጊዜ ላይመለስ አክትሟል ከህወሀት ጋር። አሁን ህወሀት ከዚህ በኋላ ተመልሶ የኢትዮጵያ ስልጣን ላይ ይቀመጣል ማለት ቅዠት ነው አይደለም። ከዚህ በኋላ ኢትዮጵያን ለማፍረስ የሚሞክር ኃይል ሊመጣ ይችላል ብሎ ማሰብ ቅዠት ነው። ከዚህ በኋላ ኢትዮጵያን ልትፈርስ ትችላለች ወይ ብሎ የሚያሳስብ አደጋ ሊመጣባት እንደማይችል በልጆቿ መስዋዕትነት አረጋግጣ ከመፍረስ አደጋዋ ተርፋ ዛሬ ምንም አይነት ምድራዊ ኃይል ቢመጣ መክቶና ተከላክሎ ሲልም ደግሞ ሲያልፍም ከዛ አጥቅቶ መመለስና ማሸነፍ የሚችል ጀግና መከላከያ ሰራዊት በዘመናዊ ትጥቅና በዘመናዊ ስልጠና ተደራጅቶ ሀገሩና ህዝቡን እየታደገና እየጠበቀ ይገኛል። ኢትዮጵያን የነኩ የደፈሩ ሁሉ በኢትዮጵያ ጀግና ክንድ ይዳሽቃሉ የሚባለው ግጥም እዚህ ላይ ነው የሚመጣው። በአጠቃላይ በሰሜን ዕዝ መስዋዕትነት ያኔ ጥቅምት 24 ላይ በፈሰሰው ደም በተከሰከሰው አጥንት ከዚያ በኋላ የወገኖቻቸው የወንድሞቻቸው ጥቃት መሪር ሀዘንና ቁጭት ሆኖባቸው ወደ ግንባር በዘመቱ የኢትዮጵያ መከላከያ ሰራዊት አባላት የኢትዮጵያ ዳር ድንበር ጸንቶ፣ የኢትዮጵያ ህዝብ አንድነት ተረጋግቶ ዛሬ ላለንበት ደረጃ ደርሰናል። ዘላለማዊ ክብርና ሞገስ በዚህ መስዋዕትነት ሀገርን ላቆዩ ዋጋ ከፍለው ደማቸውን አፍስሰው አጥንታቸውን ከስክሰው ሀገርንና ህዝብን ማስቀጠል ቻሉ። የኢትዮጵያን ዳር ድንበር በአጥንታቸው አጥር ሆነው ቆመው ጠላትን አሳፍረው ለመለሱ ለነዚያ መስዋዕት ለሆኑ ጀግና የመከላከያ ሰራዊት አባላት ይሁን። እኛም የሰሜን ዕዝን መስዋዕትነት አስመልክቶ የሰሜን ዕዝ የተዘከረበትን ሰራዊቱ የታወሰበትን ፕሮግራም የዳሰስንበት ፕሮግራማችን ይህንን ይመስላል። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ከታች በምናስቀምጠው የንግድ ባንክ አካውንት ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሀሳብ የበላይነት የሚያምን